ሰላም ጤና ይስጥልን። በያላችሁበት እንዴት አላችሁ? የተከበራችሁ ተመልካቾቻችን፣ የቅዳሜ እንግዳ ሳታችን ላይ ተገናኝን። የዛሬ እንግዳችን አቶ አብዱል በር መሀመድ ይባላሉ። የተፈሪ መኮንን ፖሊቴክኒክ ኮሌጅ ዲን ናቸው። ከእሳቸው ጋር ጥሩ ቆይታ ይኖረናል። አብራችሁን ሆናችሁ እንድትከታተሉ በአክብሮት ጋብዛቸዋለሁ። በጣም አመሰግናለሁ። ለጊዜትወይም በጣም አመሰግናለሁ። እንግዲህ የፊታችን ሰኞ የአርበኞች ቀን ይታሰባል በብሔራዊ ደረጃ። እሱን ምክንያት አደረግንና እንደው እዚህ ግቢ ብንመጣ ብለን አሰብን። ስለ ተፈሪ መኮንን ትምህርት ቤት ምስረታ በማንሳት እንጀምር። እንግዲህ ተፈሪ መኮንን በ1917 ይሄ ተቋም ትምህርት ቤት እንዲሆን ያደረጉበት ነው ያለውና ሙሉ ሀሳቡም የትምህርት ዘመናዊን ትምህርት እንግዲህ ከዳግማዊ ምኒልክ ትምህርት ቤት ቀጥሎ በሀገር አቀፍ ደረጃ ሁለተኛው ትምህርት ቤት ነው። ዘመናዊ ትምህርትን ከማስጀመር አንጻር እዚህ በዛን ጊዜ የመጀመሪያ ደረጃ ትምህርት እንዲማሩ የአካባቢውን ማህበረሰብ በማሳመን በቀንና እንዲሁም እዚያ አዳሪ ሆኖ እንዲማሩ ወደ 80 የሚሆኑ ተማሪዎች ሰላሳ እና ሀምሳዎቹ የቀንና የማታ ሆኖ እንዲማሩ ተመዘገቡ ማለት ነው። እዚህ በወቅቱ እንግዲህ ትምህርቱ ሲጀመር 1917ዚ19 አካባቢ ትየጀመረው እና አካባቢውም ሰዎች ተሰባስበው ሲመጡ ለትምህርት ቤቱ የነበራቸው እይታ የተዛባም ስለነበረ ያው ቀስቅሶ ትምህርትን ለዘመናዊ ትምህርት ያለው ሌላ ስም ይሰጠው ነበር። ዘመናዊ ትምህርት በወቅቱ ወደ ሌላ ዳይቨርት ያደርጉብናል ከባህል ከእምነት የተለያዩ እይታዎች ነበሩትና እሱን ሁላ አሰብረው ትምህርቱ እንዲጀመር ተደረገ። በወቅቱ እንግዲህ የዛን ጊዜ ጀምሮ እንግዲህ የኛ ሀገር ትምህርቶች ብቻ ሳይሆኑ የውጭ ቋንቋም ጭምር አርትም ጭምር ሙዚቃውም አብሮ ትምህርቱ የተጀመረበት ጊዜ ነው። በወቅቱ የነበረው ትምህርት ቤቱንም ሲያስተዳድሩ የነበሩ እንግዲህ እንደ ሀገር ውስጥም ከውጭም ወደ 11 አካባቢ ሰዎች ነበሩ በወቅቱ ከሀገራችን ወደ አራት ሰባት፣ የሚሆኑት ደግሞ ከውጭ ከተለያዩ ሀገራት መጥተው ትምህርቱን በተገቢ መንገድ እንዲያስተምሩ የተደረገበት ሁኔታ ነበር። ይዚ አንደኛ ደረጃው ሲያልፍ በወቅቱም የወንዶች ትምህርት ቤት ነበር፣ ሴቶች አልነበሩበት። ስለዚህ ይሄ እያደገ እየተማሩ እንግዲህ መሀል ላይ ደግሞ ጣሊያን ወረራ ሲመጣ በዛን ጊዜ ደግሞ አንድ ለአምስት ዓመት ትምህርት ቤቱ ተዘጋ ማለት ይሄ ደግሞ ጣሊያኖች ጦር ካምፕና የነሱ ልጆች ብቻ የሚማሩበት ሆነ ማለት ነው። ክቡራን ተመልካቾቻችን ቆይታችን አሁንም እንደቀጠለ ነው። እዚህ ላይ ጥቂት አፍታ ወስደን በመካከል ደግሞ አንድ እንግዳ ጋብዛለሁ። ከእሳቸው ጋር ደግሞ ጥቂት መረጃ የምንቀበል ይሆናል። እርስዎ ማነሳው ጥያቄ ይህ ትምህርት ቤትና አርበኝነት የሚለውን ሀሳብ በእርስዎ መረዳት እና በእርስዎ መረጃ እንዲነግሩ ነው። እንግዲህ ያው ይህ የተፈሪ መኮንን ትምህርት ቤት ከተመሰረተ ከ1917 ዓ ም በኋላ አስረኛ ዓመቱን በሚያከብርበት ሰዓት በ1927 ዓ.ም ምረን ነው የኢትዮጵያ ጣሊያን በድጋሚ ኢትዮጵያን ለመውረድ ወደ ኢትዮጵያ የመጣው ተፈሪ መኮንን ያው አጋውራሽ በሆኑበት ዘመን ከገነቡት በኋላ ከመሰረቱት በኋላ በዚህ ትምህርት ቤት ውስጥ ሲሰጡ የነበሩ ትምህርቶች አንዳንዶቹ ያው የውጭ ሀገር የፈረንሳይኛና የእንግሊዝኛ ትምህርቶች ይሁኑ እንጂ ኢንዲጂነስ ሲሆኑ ሀገር በቀል የሆኑ ትምህርቶች ይሰጡ ነበር። በዚህ ትምህርት ቤት ውስጥ እንደ ግዕዝ፣ አማርኛ፣ ሙዚቃዊ ተውኔት የዮፍታሄ ንጉሴ ከ1894 እስከ 1947 ዓ.ም ድረስ የነበሩት የኢትዮጵያ ታሪካዊው ታላቁ ሰው የዮፍታሄ ንጉሴ የነበሩበት ትምህርት ቤት ስለሆነ ለአርበኝነት ቅርብ የሆነ ትምህርት ቤት ነው። ለምን መሰለሽ? የዮፍታሄ ንጉሴ ኢትዮጵያን በመገንባት ውስጥ ኢትዮጵያን ትልቅ በማድረግ ውስጥ ኢትዮጵያን በማሳየት ውስጥ ከጎጃም ከደብረ ኤልያስ ከመጡበት ጊዜ ጀምሮ እዚህ ትምህርት ቤት በ1919 ዓ ም ከተቀጠሩበት ሰዓት ጀምሮ በርካታ ስራዎችን ሰርተዋል። እንግዲህ አርበኝነትን ስናነሳ መኮንን ሀብተወልድን መቼም የኢትዮጵያ ህዝቦች የአገር ፍቅር ማህበር መስራች የአገር ፍቅር ቲያትር መስራች፣ ስለዚህ የወፍታዬ ንጉሴና መኮንን ሀብተወልድ በጣም የቅርብ ሰው ናቸው። የወፍታዬ ንጉሴ በርካታ ስራዎችን ይሰሩ የነበሩት ሬስ ሲያደርግ የነበሩት እዚህ ግቢ ውስጥ የቲያትር አዳራሽ አለች። በ1927 ዓ ም ጣሊያን ሲመጣ የመጀመሪያው ያጠቃው ወይም በትምህርቱ ላይ ተጽዕኖ ካሳረፈባቸው ትምህርት ቤቶች መካከል ዋነኛው ይሄ ነበረ። ያው በወቅቱ የምኒልክ ትምህርት ቤት ነበረ፣ ግን ከምኒልክ ትምህርት ቤት ቀጥሎ ደግሞ ሌሎችም በሀረር የተከፈቱ ትምህርት ቤቶች አሉ። ግን ትልቁ ትምህርት ቤት አዲስ አበባ እንደ አዲስ አበባ ዋና ከተማ እንደ መሆና መጠን በወቅቱ የሚሰነየ ትምህርት ቤቶች አሉ፣ እንደ ጀርመን የመሳሰሉ ሌሎች ትምህርት ቤቶች አሉ። ግን ይሄ ትምህርት ቤት ግን እንደ ሀገር ኢንዲጂነስ የሆነ ትምህርት በመስጠትና ታልቅ የሀገር ፍቅርን እንደውም ይፈራ ነበረ። ይገርምሻል፣ በወቅቱ ይፈራ እንኳን እንደ ሀገር ቀርቶ እንደ አንዳንድ ቡድኖች እራሱ እንኳን ይሄ ትምህርት ቤት በጣም በብዙ ጉዳዮች ይፈራ ነበር። ለውጥ ቀስቃሽ ነው፣ እዛ ትምህርት ቤት የሚማሩት ተማሪዎችን ፍሯቸው እስከመባል የደረስበት የነበረ ትምህርት ቤት ስለነበረ የዚህ ትምህርት ቤት ተማሪዎች በጣሪያን ወረራ ወቅት በጣም ከፍተኛ ትግል ያደረጉ ናቸው። ከትግሉም በኋላ ደግሞ ተመልሶ ይሄ ትምህርት ቤት በ1934 ዓ.ም ተብረስ ሲከፈት እንዲከፈት ያደረጉ ናቸው። ከዛም በኋላ ያንን ታሪክ ይዘው ዛሬም ይሄን ትምህርት ቤት እየጠበቁ ያሉ እነዛው ተማሪዎች ናቸው። ቀጥሎ በተለይ የሴቶችም ትምህርት ወደ 1955 አካባቢ ሴቶችም ተቀላቅለው እንዲማሩ ተደረገ ማለት ነው። ስለዚህ እያደገ ሁለተኛ ደረጃ፣ ከዛ ደግሞ የቴክኒክና ሙያ ኢንስቲትዩሽን፣ ቀጥሎ ቴክኒክና ሙያ፣ ቅርብ ጊዜ ደግሞ ፖሊቴክኒክ ኮሌጅ ሆኖ አሁን እንግዲህ በአዲስ አበባ ደረጃ ካሉ 15 ቴክኒክና ሙያ ኮሌጆች አንዱ እና ትልቁ ፖሊቴክኒክ ኮሌጅ ነው። እና በርካታ ጉዳዮችን የትላንትን ታሪክ እያወሳን እየሰራን ያለንበት ሁኔታ ነበር። የለውጡ ትምህርት ቤት ነው። ትምህርት ቤቱ በ1953 የነበረው ለውጥ ላይ የነበረበት ትምህርት ቤት ነው። ይሄ ትምህርት ቤት በ1968 67 የነበረው ያ ቢሆን ለውጥ ላይ የዚህ ትምህርት ቤት ተማሪዎች ነበሩበት። በ1929 ዓ ም ላይ የተደረገው የነ አብርሃም ደቦጭ የካይት 12 ቀን የተደረገው እልቂት የዚህ ትምህርት ቤት ተማሪዎች ናቸው። አዲስ አለማ የሆ 19 ዓ ላይ የተወለዱት ወደ አዲስ አበባ በልጅነታቸው ነው የመጡት። እሳቸው የቅኔ መምህር ናቸው፣ ቅን ያቃሉ ተማሪ ናቸው። እዚህ ትምህርት ቤት ላይ የመጀመሪያው ተማሪ ናቸው። እሳቸው አንዳንድ ታሪክ ጸሐፊዎች ሚስዮናውያን ጋር ሄደው ተምረዋል። ከሚሲዮናውያን በኋላ ግን የመጀመሪያውን ትልቅ ትምህርት ቤት ግን እዚህ ሲከፈት ግን መጥተው እዚህ ትምህርት የተማሩ ናቸው። በርካታ ተማሪዎች ነበሩት። ወደ ውጭ ሀገር ሄደው ለንጉሱ ታማኝነት የነበራቸው ከንጉሱ ጋር አብረው ያገለግሉ የነበሩ ሀገሪቷ እንድትረጋጋ ያደርጉ የነበሩ ሰዎች ነበሩ። በተለይ በተለይ በወቅቱ እኔ በጣም የማደንቃቸው በሀገራቸው ቱርክ በመወረሯ ምክንያት በጣም ተቆጭተው ወደ ኢትዮጵያ መጥተው አርፋለሁ ብለው የነበሩት ኬቮርክ ናልባንዲያን፣ የኢትዮጵያ ማርሽ ባንድ መስራች የመጀመሪያው የኢትዮጵያ ማርሽ ባንድ የመሰረቱ እሳቸው ናቸውና፣ እሳቸው እዚህ ትምህርት ቤት መምህር ነበሩ። የጣሊያን ወረራ ሲመጣ ስደቱ ለሳቸው ማቀረባቸው ነበረና፣ በስም ነከሬ ናቸው ነከሬ ናቸው ብለን ባንጠቅሳቸው፣ በጣም በርካታ ሰዎች ግን በወቅቱ የነበረው ዘመናዊ ትምህርት ቤት ይሄ ስለ ነበረ፣ ትልቁ ትምህርት ቤት ይሄ ነበረ። ስካውት የተጀመረው እዚህ ነው። የክብር ዘበኛ ማርሽ ባንድ የተጀመረው እዚህ ነው። የሙዚቃ ትምህርት የመጀመሪያው የሀገሪቱ ነፓፓ እነ ሙሴና አንባንዲያን የሙዚቃ መምህር ናቸው። እዚህ እነሱ የጀመሩት እዚህ ነው። በመካከል የስም ለውጥ አድርጎ ነበር መሰለኝ አይደለ? ኮሌጁ አሁን ደግሞ ስንገባን ቢያየን ነበር ከበር ጀምሮ ወደ ቀደመ ስሙ ተመልሷል። እሱ ነገር ምንድን ነው በጣም ጥሩ ማለት ያው እንግዲህ ሲጀመር ተፈሪ መኮንን ትምህርት ቤት ነበረ። ትምህርት ቤት አሁን ኮሌጅ ነው። በመሀል ላይ እንግዲህ ወደ 1976 አካባቢ ወደ እንጦጦ ስሙ ተቀየረ ማለት ነው። ያ ስም ለ41 ዓመት በእንጦጦ ከዛ ለ51 ዓመት ደግሞ በተፈሪ መኮንን ነበረ። ይህን ስም ለመለወጥ በርካታ የቀድሞ ተማሪዎች፣ የተቋሙ ሰራተኞች፣ የተቋሙ አመራሮች ብሎም ደግሞ ይሄ ኮሌጅ ሆኖ የሚያስተዳድረው አካል የስራና ክህሎት ቢሮ፣ እንዲሁም የአዲስ አበባ ከተማ መስተዳደር በጋራ በመሆን የስሙ መመለስ ተገቢና አስፈላጊ ነው ብለው ስላመኑበት አሁን በቅርብ ስሙን መልሰውልን እዚህ ተፈሪ መኮንን ፖሊቴክኒክ ኮሌጅ እንዲባል ተወስኗል ማለት ነው። እዚህ አሁን ምናልባት የነጋሪት ጋዜጣ ላይ ወጥቶ ኦፊሻሊ አንዳንድ ጉዳዮችን ለውጦ ከመሄድ አንጻር እንጂ በከተማ መስተዳድሩ ስሙ ወደ ተፈሪ መኮንን ፖሊቴክኒክ ኮሌጅ እንዲሆን ተደርጓል። የዚህ ስም መለወጥ እንግዲህ ቀድሞ ሲማሩ የነበሩ ከኛ ጋር ሲሰሩ የነበሩ እዚህ ደግሞ አብሮ አሰልጣኝም አስተዳደር ሰራተኛ መሆነው በተፈሪ መኮንን ስም በባህሪው አካባቢው ቲኤምኤስ ነው የሚባል፣ በጣም ደስተኞች ናቸው። አሁን እኔና እርሱ የተቀመጥንበት ወንበር በዋጋ ደረጃ 30 ሺህ ብር ነው አሉ። ናው ይህኛው እንግዲህ የአልሙኒያ ጋርደን ወይም የቀድሞ ተማሪ ህብረት አሳድሶት የነበረ በፊት የነበረ ጋርደን ነው። ግን በእንዲህ አይነት መንገድ አዕምሮ እንዲሰራ አድርገዋል። ትልቅ ብር አውጥተው አድርገዋልና አጋጣሚ ሆኖ ደግሞ ያው ውጭ ሀገር ናቸው አብዛኛዎቹ የሚኖሩት የውጭ ሀገር የነበራቸውን አስተሳሰብና እዛ ሲሰሩ የነበሩ ተቋማት ላይ ያሉ ጉዳዮችን ሀሳቦችን አንትተውልን እዚህ ላይ ያሉ ቢያንስ ሲሰራ ለዛም ለሚሰራው ጂ ፕላስ ስሪ ተጨማሪ ገንዘብ ፈንድ ማድረግ አለባቸው። እኛ ይህን እናሳድሳለን። እዚህ ጋር ግን የሚቀመጥ ሰው ካለ ቢያንስ ይህንን ሀሳብ ገዝቶ ቦታው እንዲቀመጥ ሀሳቡን ሲያመጡ እዚህ ላይ ስማቸውን ካሳረፍን ተጨማሪ ገንዘቦችን ለመሰብሰብ ይረዳል። ፕላስ ደግሞ ቤተሰቦቻቸው እየመጡ እንዲጎበኙ ያደርጋል፣ ለሌላው መነሳሻ ያደርጋል የሚለውን ሀሳብ ነበረ በወቅቱ ያመጡት። ጥሩ ያው በወቅቱ ብዙ የተማረ ሰው አለ። ሁሉንም ስሙን እዚህ ማድረግ የምንችልበት ስፔሱም የለውም፣ ግን በተለየ ጥሩ አስተዋጽኦ ከተቋሙ አንጻር ከሀገር አንጻር አስተዋጽኦ ያደረጉ አካላትን ክራይቴሪያ ሴት አድርገን በዚህ ክራይቴሪያ መሰረት ተወዳድረው ስማቸውን እዚህ እንድናደርግ። እነኛ በየቦታው ላይ የተለጠፉ ጉዳዮች ሲቀመጡ ከፍለውን እነኛ ወደ 10 ሺህ ብር እነኛ ወደ 30 ሺህ ብር። ሁለት አይነት ጥቅም አለው፣ እነሱን ማስታወስ አንድ በስራቸው ቀድሞ የተማሩ በመሆናቸው እና እግረ መንገዱን ደግሞ ያው የገንዘብ የማሰባሰብም ተግባር ያለበት ነው ያለው። እንዲህ ደግሞ ቁጭ ብለን አሁን ቦታውን ስታይ በሚያምር መልክ ሲሆን ይህንንም አሰርቶ ማስቀመጥ ራሱን የቻለ ቢሆንም እንዲህ አይነት ታሪክ እንድናወራ የሚያስችላል። እዛ አካባቢ ምን እያየው ነበር? ኮሎኔሎች አሉ፣ ደጃዝማቾች አሉ፣ ትልልቅ ሰዎች ለሀገር አስተዋጽኦ ያደረጉ ስም ያላቸው እና እነዚህ ሰዎች ያለፉበትን ለሀገር የሰሩ ሰዎች የተማሩበትን ትምህርት ቤት መምራት እንደ እርስዎ እንደ ግል የሚሰማዎት ስሜት ምንድን ነው? እንግዲህ አንዳንዴ ያው መክሊትም እንዲሁም ደግሞ ላንቺ የተቸረ በየስራሽ ላይ እንዲህ አይነቱን እድል የሚሰጥበት እንግዲህ አላህ በሁሉም መንገድ አመቻችቶ ነው የሚሆነው። እንግዲህ እዚህ ቦታ ልሆን፣ እዚህ ጋር ልምጣ የሚል ሀሳብ አይደለም ያለኝ። እንደ ማንኛውም ኢትዮጵያዊ ስራችንን ጠንክረን ስንሰራ በስራችን ላይ ያሉ ውጣ ውረዶችን አልፈን የሆነ ቦታ ላይ በአጋጣሚ እንገኛል። ስመጣ እንግዲህ ይህን ታሪክ ተቀብሎ ለመሄድ የራሴን አስተዋጽኦ ማድረግ አለብኝ። ከባልደረቦቼ ጋር ከኔ ጋር አምስት ከእኔ ጋር ኦልሞስት አምስት ዲኖች አሉ። ከ አምስት መቶ ሰባ በላይ ሰራተኞች አሉ። ከ ሶስት ሺህ አምስት መቶ በላይ ሰልጣኞች አሉ። በዚህ በአጫጭር ስልጠና ደግሞ ከ ሀያ ሺህ በላይ እስካሁን ያሰለጠን ነው ሰልጣኞች አሉ እና ከእነሱ ጋር አብረ በመሆን ይህን ታሪክ ስትቀበይ ደስታው ትልቅ ነው፣ ኩራቱም በዛው ልክ ነው። እንዳንዳ እናየው መቶ አመት ከሃያ ከአስር አመት ጋር እናያይዘው ራሱን የቻለ እድሜ ከወረቀቱ የዘለለ ከትምህርት በእድሜ የምንማረው ማረው በእድሜ ያካበት ነው ነገር ደግሞ ሰፊ ነው የሚሆነውና ኩራቱ ያው በቃል ባይገለጽም በስራ እውነት ኮርተንበታል ሰርተንበታል የሚለውን ቅድም መነሻዬም ላይ እንዳነሳሁት እንግዲህ ሁሉም ነገር አንዱ ሲያድግ አንዱ ነው እንግዲህ አንዱ አንጓ ሲያልቅ ሲጠነክር ሌላ አንጓ ይመጣል ያለ ነው የሚሄደውና ይሄን የዱላ ቅብብሎሽ ይሄን የአንጓ ቅብብሎሽ እኛ እጅ ላይ አለ። ስለዚህ ትልቅ ኃላፊነት ነው ያለው ታሪካዊ ነው ብኮራበትም ቀጥሎ የሚጠብቅብኝ ነገር ደግሞ ሰፊ ነው። እንደ ሌላው ትቼው ማልፎ አይደለም ኃላፊነቱ የሰፋ ነውና ከኩራቱ በስተጀርባ ኃላፊነትም ጨምሮ የሰጠኝን ይዤ በቀጣይ 40 50 አመት ብሎም ሁለተኛ መቶ አመቱንም የሚያከብሩ አካላት ላይ ሲኖሩ ታሪክ ሰርተን ታሪኩ የሚያወሱት የሚሆነውን ከቀድሞ ታሪክ ተስፈንጥረን የተሻለ ነገር ለመስራት የሚያስችለውን ለመስራት እንሞክራለን። እድለኛ ነኝ ብዬ ነው ማሰብ። የፊታችን ሰኞ ደግሞ የአርበኞች ቀን ስለሆነ እዚህ ውስጥ የተማሩ ሀገር ያገለገሉ በጣም ብዙ አርበኞች ስላሉ እንኳን አደረሰዎት የሚበሉ በኮሌጅ ውስጥ አመሰግናለሁ። እንግዲህ የአርበኝነት የሁላችንም ነው በስምም እንዲሁ ሲነሳ በራሱ ውስጣችን የሆነ እንዲሁ ዝም ብሎ የሚነዝር ነገር አለው እና ይህን አርበኝነት ድሮ በነበረው ልክ አሁን ከስም በዘለለ ድሮ በነበረው ልክ አርበኝነቱን በአግባቡ የትላንት ተቀብለን በተገቢው መንገድ እውነት የሚለውን አሳይተን እንድንሄድ ነው እንፈልገውና እዚህ እንግዲህ በነሱ እኔም አርበኛ ነኝ ብዬ ነው የማስበውና የነሱ ደም የነሱ ማንነት ይዘን ያለ ነው እንድንቆም እንድናወራ ላስቻሉን አገራችንን በተለያየ ቦታ ላይ ስሟ እንዲጠራ ብቸኛ ያልተወረረች ራሷን ችላ ያለች እንግዲህ ከአፍሪካ የኛ ሀገር ብቻ ነች እና ይሄ ኩራት ትልቅ ነው። እዚህ ላይ ላበቁን አካላት ከልብ እውነት እንኳን አደረሳችሁ ነው የሚለው ለሁሉም። ይሄን መንፈስ እንዲጋባበት ሁሉም ሰው ባለበት እነህን አባቶቻችን ትላንት የነበሩ አስበናቸው እንድንል ለሁሉም መልእክቴን አስተላልፋለሁ። ንም እኔንም ያው እንኳን አደረሰን ነው የሚለው፣ ያው ስቱዲዮ ቀራጮችንም ጭምር ማለት ነው። እሺ እንኳን አብሮ አደረሰን። በጣም አመሰግናለሁ። ክቡራን ተመልካቾቻችን፣ እንግዲህ የቅዳሜ እንግዳችንን መነሻ አድርገን አርበኝነትንና ተፈሪ መኮንን ፖሊቴክኒክ ኮሌጅን አነሳን። ቆይታችን ይሄንን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። በያላችሁበት መልካም ጊዜ